ሰበር መረጃዎች ደርሰውናል። የአመራሮቹ ግድያ ከባድ ቁጣን አስነሳ። በፖለቲካ እሳቤና በተለያዩ ማደናገሪያዎች ሳቢያ ከአሸባሪውና ጽንፈኛው ፋኖ ውስጥ ያላችሁ ሙስሊሞች በማወቅም ሆነ ባለማወቅ ይህንን የሃይማኖት ጽንፈኛ ቡድን በትጥቅና ስንቅ በቁስም ሆነ በሀሳብ የምትደግፉ በሀገር ውስጥና በውጭ ሀገር ያላችሁ ወገኖች እያስገደላችሁ ያላችሁት እናትና አባቶቻችሁን መሆኑን አውቃችሁ ከዛሬ ጀምሮ የምታደርጉትን ድጋፍና ትብብር እንድታቆሙ ጥሪ እናቀርባለን አማራ በታሪኩ ባንዳዎች ሊኖሩት ይችላሉ ነገር ግን በዚህ ልክ ተላላኪ ሲሆን አይቻላውቅም የሚለው አነጋጋሪው የባለስልጣኑ መልእክት አስደንጋጩን መግለጫ በዝርዝር እንመለከታለን ፋኖ ስለዚህ ጉዳይ ምላሹ ምንድን ነው በክልሉ ከፍተኛ ውዝግብ ተነስቷል መረጃውን በዝርዝር እንመለከታለን እዚህ ጋር ደግሞ ሌላ ትኩሳት ልብ የሚሰብር አሳዛኝ ዜና ከጎንደር ተሰምቷል እኚህንና ሌሎች መረጃዎችን በዝርዝር ሳታችን በስፋት የምናስደምጣችኋለን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 በፖለቲካ ሀሳቢና በተለያዩ ማደናገሪያዎች ሳቢያ ከአሸባሪውና ጽንፈኛው ፋኖ ውስጥ ያላችሁ ሙስሊሞች በማወቅም ሆነ ባለማወቅ ይህንን የሃይማኖት ጽንፈኛ ቡድን በትጥቅና ስንቅ በቁሱም ሆነ በሀሳብ የምትደግፉ በሀገር ውስጥና በውጭ ሀገር ያላችሁ ወገኖች እያስገድላችሁ ያላችሁት እናትና አባቶቻችሁን መሆኑን አውቃችሁ ከዛሬ ጀምሮ የምታደርጉትን ድጋፍና ትብብር እንድታቆሙ ጥሪ እናቀርባለን። ሙስሊሞችን እያስቆጣውና በክልሉ ከፍተኛ ውዝግብ እያስነሳው የአመራሮቹ ግድያ ህዝባችን የበከሜዳው እልቂትና የቦሩ ሜዳ ጭፍጨፋ በተናጠል ስሌት እንዲደገምበት አንሻም፣ የአባቶቻችን ታሪክ እንደግመዋለን ብሎ መሰረቱን የእምነት ተቋም ውስጥ አድርጎ የተነሳው ጽንፈኛውና አሸባሪው ፋኖ ምሽጉን ትጥቅና የስልጣን ማዕከሉንም የአንድ እምነት በተቋም በማድረግና የእስልምና መንግስት መጣላችሁ በሚል አሳሳች ትርክት በአማራ ክልል ሙስሊሞች ላይ እየፈጸመ ያለውን ጥቃት አጠናክሮ ቀጥሏል፣ ይላል መግለጫው። ሲቀጥልም የጥቃት በታሪካዊ ጠላቶቻችን በግብፅና ሻቢያ የሚታገዝ ጽንፈኛ ኃይል በሰሞኑ በተለይም ከመስከረም 15 2018 ዓ ም ጀምሮ በደቡብ ወሎ ዞን ውስጥ ባሉ ወረዳዎች በርካታ ሙስሊሞችን በተናጠል ጥቃት እንዲደርስባቸው አድርጓል። ንብረታቸውንም አውድሟል። የዚህ ቅጥያ የሆነው ጥቃትም መስከረም 23 ቀን 2018 ዓ ም ከምሽቱ ሁለት ሰዓት አካባቢ በመካነ ሰላም ከተማ ከታላቁ አልኖር መስጅድ ግቢ ውስጥ በመግባት ሙስሊሞች የኢሻ ሶላት ከሰገዱ በኋላ በተጠና ሁኔታ የመስጅዱን ኢማም፣ ሙዋዚኑን፣ የመጅሊስ አመራርና ጠንካራውን የጥበቃ ሰራተኛ በጥይት በተደጋጋሚ በመደብደብ ረሽኗል። ወዲያውኑ የሞቱትን ለማንሳት የቆሰሉትም ደማቸው ፈሶ ከማለቁ በፊት ሕክምና እንዲያገኙ ለማድረግ ሳይቻል ቀርቶ ደማቸው ፈሶ እንዲሞቱ በማድረግም ከባድ የጭካኔ ተግባር ተፈጽሞባቸዋል። ይህ ጽንፈኛና አሸባሪ ፋኖ የተባለ የሙስሊሞችና የኢስላም ቀንደኛ ጠላት ቡድኑ በውዱ ከጸድ አካልና አላህን ለመግዛት ከወሰነች ቀልብ በስተቀር በእጁ ከዘራ እንኳን ባልያዘ ሙስሊም ማህበረሰብ ላይ ያውን በተከበረው የአላህ ቤት ውስጥ ምዕመናንን መጨፍጨፍና በደማቸው መስጅዱን በማጨቄት ጠላትነቱን በግልጽ ያወጀበት የግድያ ዘመቻ ከፍቶብናል። በመሆኑም የደቡብ ወሎ ዞን እናም የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ይህንን የጨካኞች አርመናይ ድርጊት የምንመክተው አትግደሉን መስጅዳችንን አታርክሱ በማለት ብቻ ስለማይሆን በጋራ በመሆን የሚከተለውን ባለ አስር ነጥብ ያቋም መግለጫ አውጥተናል። መላው የደቡብ ወሎ ዞን እና የደሴ ከተማ አስተዳደር ሙስሊም ማህበረሰብ በመደራጀት ህይወትን ንብረትንና የሃይማኖት ተቋምን ከጽንፈኛውና አሸባሪው ኃይል እንድንከላከል ጥሪ እናቀርባለን በፖለቲካ እሳቤና በተለያዩ ማደናገሪያዎች ሳቢያ ከአሸባሪውና ጽንፈኛው ፋኖ ውስጥ ያላችሁ ሙስሊሞች በማወቅም ሆነ ባለማወቅ ይህንን የሃይማኖት ጽንፈኛ ቡድን በትጥቅና ስንቅ በቁስም ሆነ በሀሳብ የምትደግፉ በሀገር ውስጥና በውጭ ሀገር ያላችሁ ወገኖች እያስገደላችሁ ያላችሁት እናትና አባቶቻችሁን መሆኑን አውቃችሁ ከዛሬ ጀምሮ የምታደርጉትን ድጋፍና ትብብር እንድታቆሙ ጥሪ እናቀርባለን። በአማራ ክልል ያላችሁ የጽንፈኛውና የጨፍጫፊውን ቡድን የምትደግፉ ጥቂት የኦርቶዶክስ እምነት ተከታይ ወገኖቻችን የምትደግፉ ቡድን የያዘው አላማ ለሁላችንም የማይበጅ በመሆኑ ወደ ልቦናችሁ ተመለሱ። የኢትዮጵያዊ አብሮ ተባብሮ የመኖር እሴቶቻችንን በማስታወስ ይህን ሚናችሁን እንድትወጡ እንጠይቃለን። ጉዳዩን በማውገዝም ከጎናችን የቆማችሁ የኦርቶዶክስ እምነት ተከታዮች እናመሰግናለን። በወሎ ሙስሊሞች ላይ በአጼ ዮሐንስና በአጼ ቴዎድሮስ የተጀመረው የማክፈር ዘመቻ ዛሬም በአዲስ መልክ ተከፍቶበት በመስጅድ ደረጃ ሳይቀር የተጨፈጨፈ በመሆኑ በመገደል ላይ ያለው ማህበረሰብ ሕይወቱን ለማትረፍ በሚያደርገው ጥረት ሁሉ በአገርም ሆነ በውጭ ሀገር ያላችሁ ሙስሊሞችና ሰላም ወዳድ ህዝቦች ሁሉ፣ እንዲሁም የሃይማኖት ተቋማት፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ሰብአዊነት የሚገዳች ሁሉ ከዚህ በመገደልና በመታፈል ላይ ካለ ህዝብ ጎን እንድትቆሙ አስፈላጊውን ድጋፍ እንድታደርጉ ጥሪያችን እናቀርባለን። የወሎ ሙስሊምና መላው ህዝብ ሆን ተብሎ በማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ እንዲገባ የጦርነቶች ሁሉ ማዕከል እየተደረገ ነው። በመሆኑም ህዝቡ ተደራጅቶ ከባድ ወራሪዎችና ግድያዎች ራሱን መጠበቅ ተፈጥሯዊ ግዴታውና ሸራዊ ተልዕኮ በመሆኑ ህዝቡ ራሱን ሊጠብቅ ይገባል። የሚመለከታችሁ የመጅልስ መዋቅሮችና አመራሮች በተለይም የፌዴራሉ መጅልስ በአማራ ክልል ሙስሊሞች ላይ በተደጋጋሚ እየተፈጸመ ያለውን ጥቃት በተመለከተ ችግሩን እንዲያጣራና አቋሙን እንዲገልጽ እንጠይቃለን። የአማራ ክልል መንግስት በበኩሉ በሙስሊሞችና ተቋማችን ላይ ከሞጣ መጅልስ መቃጠል ጀምሮ የጎንደር ሙስሊሞች ጭፍጨፋ ፍትህ ሳያገኝ አሁን ደግሞ በመንግስት መዋቅር የተደበቀው አካል የህዝብ አጀንዳ በመስጠትም አሸባሪውና ጽንፈኛው ፋኖ ደግሞ መሪዎቻችንን በመጨፍጨፍ የተናበበ የሚመስል ጥቃት ስለከፈቱብን መዋቅሩ እንዲያጣራና ለሙስሊሙ ማህበረሰብ ያለውን አቋም ግልጽ እንዲያደርግልን በአጽኖት እንጠይቃለን። የኢትዮጵያ መንግስትና ፓርላማ ይህንን ጨፍጫፊና ጽንፈኛ ቡድን በአሸባሪነት እንዲፈርጅና መላ ህዝቡ እንዲታገለውም ይደረግልን ዘንድ እንጠይቃለን። የኢትዮጵያ መከላከያ ኃይላችን ለህዝቡ ሰላምና ደህንነት የህይወት መስዋዕትነት እየከፈለ በመሆኑ ከልቡ እናመሰግናለን። መላው ማህበረሰብም ከኢትዮጵያ መከላከያ ሰራዊት ጎን እንዲቆምና ጽንፈኛውን እንዲታገል እንጠይቃለን። በመጨረሻም ከመስከረም 24 2018 ዓ ም ጀምሮ እስከ መጪው ጁማ መስከረም 30 ቀን 2018 ዓ ም ድረስ በደቡብ ወሎ ዞን እና በደሴ ከተማ አስተዳደር ብሎም በክልላችን የመጣብንን አደጋ በማሰብ የቁኑት ድዋና እንደየ አካባቢያችን ተጨባጭ ሁኔታ የሹራ ሳምንት ሆኖ እንዲታሰብና ሁሉም በደቡብ ወሎ በደሴ ከተማ ውስጥ ያሉ መስጅዶች በሙሉ በሙስሊም ላይ እየመጣበት ያለውን አደጋና ችግር እንዲያሳውቁ ጥሪ እናቀርባለን በማለትም በመግለጫቸው ይህንን አስታውቀዋል። አማራ በታሪኩ ባንዳዎች ሊኖሩት ይችላሉ፣ ነገር ግን በዚህ ልክ ተላላኪ ሲሆን አይቼ አላውቅም ሲሉ ተመስገን ጥሩነህ መናገራቸው በርካቶችን እያነጋገረ ይገኛል። በርካቶችም በዚህ ጉዳይ ላይ የተለያዩ ሀሳቦቻቸውን እየሰነዘሩ ይገኛሉ። የራሱን ህዝብ የበደለ ትላንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቄ ሲወጣ ህዝብ ዛሬ ለዚያ ትላንት ለበደለው አካል መላላክ እጅግ ነውር ነው። በባህላችንም በሃይማኖታችንም እነዚህ ነገሮችን መጸየፍ አለብን ብዬ ምክሬን ለመግለጽ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን መናገራቸው ማለታቸው እጅግ እያነጋገር ይገኛል። ሌላ ልብ የሚሰብር አሳዛኝ መረጃ ከጥቂት ዓመታት በፊት በደረቅ ወደብ ከሱዳን ጋር መገናኛ የነበረና ከፍተኛ የንግድ ልውውጥ የገንዘብ እንቅስቃሴ ይደረግበት የነበረው እና ከቅርብ ጊዜ ወዲህ በትጥቅ የታገዘ ጥቃቶች የኢትዮጵያው ሊቢያ በተባለው ከጎንደር መተማ መስመር ህዝብ በጫኑ አስር ተሽከርካሪዎች ላይ በተፈጸመ ጥቃት 18 ንጹሃን ሰዎች ህይወታቸው ሲያልፍ ሰላሳ የሚደርሱ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ተነገረ። ከስፍራው በደረሰን መረጃ መሰረት መስከረም 23 ቀን 2018 ዓ.ም ከጎንደር መተማ መስመር ልዩ ስሙ መቃ ተብሎ ከሚጠራው አካባቢ 2 ኪሎ ሜትር ወጣ ብሎ የጦር መሳሪያ የታጠቁ አካላት በ10 የህዝብ ማመላለሻ መለስተኛ ተሽከርካሪዎች ላይ ባደረሱት ጥቃት 18 ንጹሃን ሰዎች ህይወታቸው ሲያልፍ ሰላሳ የሚደርሱ ደግሞ ከባድና ቀላል አካል ጉዳት ደርሶባቸዋል። በጎንደር ሆስፒታልና በሌሎች የህክምና ጣቢያዎችም በህክምና ላይ እንደሚገኙ የደረሰን መረጃ አመላክታል። ከአሁን በፊት በአካባቢው በርካታ መሰል ጥቃቶች እንደሚደርሱም ተነግሯል። ድርጅታችን ለእሳቱ የነበረ መረጃ ይህንን ይመስል ነበር። በቀጣይ እስክንገና ድረስ